በህይወታችሁ የትኛውንም አይነት መከራ ፈቅዳችሁ አትቀበሉ። ይሄን ስል አንዳንዶቻችሁ እንዴት ፈቅጄ እቀበለዋለሁ? እራሱ መጣብኝ እንጂ እኔ ፈቅጄ ናብያው መከራ አይመጣ ምናምን ልትሉ ትችላላችሁ። ነገር ግን የሆነ ነገር ሲገጥማችሁ ያንን ነገር ተጋፍጣችሁ ማለፍ እንደምትችሉ ማመን አለባችሁ። ያንን ነገር ለምሳሌ፣ ድህነት የድሃ ቤተሰብ የተወለድክ ደሃ የድሃ ልጅ ድህነትን በቃ መቀየር አልችልም፣ እኔ ድሀ ነኝ፣ የድሀ ልጅ ነኝ ብለህ መቀበል የለብም። እኔ አሸንፌ በአሸናፊነት የምፈልገው ደረጃ መድረስ እችላለሁ፣ ስኬታማ መሆናለሁ፣ ከራሴ አልፌ ለሌሎች ተርፋለሁ የሚል አመለካከት ሊኖረህ ይገባል። ያለበለዛ ግን በቃ እኔ የድሀ ልጅ ነኝ፣ በቃ ድሀውኜ ነው የምቀጥለው በምን መንገድ ሀብታም መሆናለሁ ብለህ የምታስብ ከሆነ ድህነትን ተቀብለ በመከራ ውስጥ ትኖራለ በመከራ ውስጥ ተታልፋለ ማለት ነው። ነገር ግን በቃ የሚከፈለውን እከፍላለሁ የምሆነውን ነገር እሆናለሁ። ነገር ግን እኔ ስኬታማ ነኝ፣ እኔ ለስኬት ነው እዚህ ምድር የመጣሁት። በቃ እኔ አሸናፊ ነኝ። እኔ በእግዚአብሔር አምሳል ነው የተፈጠርኩት፣ በአምሳሉ ነው የፈጠረ። ሁሉን ላሸንፍ፣ ሁሉን ድል አደርግ ስለሆነ የተፈጠርኩትኝ በቃ ሁሉን በአሸናፊነት እወጠዋለሁ የሚል እምነት ይዘህ አላማ ይዘህ ስትንቀሳቀስ ያንን አላማ ማሳካት ያንና አላማን አሳክተ መኖር በደስታ ትችላለህ። ከራስ አልፈ ለቤተሰቦች መትረፍ ትችላለህ ማለት ነው። ምን ጊዜ መፈከር መሆን ያለበት በቃ የትኛው የትኛውንም ያለውበትን አስቸጋሪ ሁኔታ በአሸናፊነት እወጠዋለሁ። የምፈልገው ደረጃ እደርሳለሁ። እኔ አሸናፊ ነኝ፣ እኔ እችላለሁ የሚል እምነት ሊኖር ይገባል። በዚህ እምነት ስትንቀሳቀስ የትኛውንም ነገር ማሸነፍና የትኛውም ነገር መወጣት ትችላለህ። ነገር ግን በቃ እኔ አልችልም እኔ በዚህ በቃ በምን መንገድ አድርጌ ነው እኔ አፍታም ለውን የምችለው ብለህ አፍታም ማትሆንበት ስኬታማ የምትሆንበትን መንገድ የምትፈልግ ከሆነ የበለጠ በዚያው በደህንነት ውስጥ እንደምትቀጥልበትን ነገር ነው እየፈለክ ያለውና ያንን ነገር ነው የምታገኘው። ነገር ግን በቃ የሆነ ትንሽ ነገር አይጠፋም። በቃ ከደህንነት የምትወጣበትን መንገድ ከፈለክ ማግኘትህ አይቀርም። ስለዚህ ምንጊዜም በቃ የሆነ ነገር እንደምትወጠው አሁን ካለህበት የተሻለ ህይወት መኖር እንደምትችል አይደለም፣ ለራስ ለሌሎች፣ ለቤተሰቦች፣ ለወንድሞች፣ ለእህት፣ ለሌላ ሰው፣ ለሀገር መትረፍ እንደምትችል ለራስ መንገር አለ ማሳመን አለብህ። በቃ በዚህ ወኔ፣ በዚህ ብርታት ስትሄድ ነው አንደኛ መነሳሳቱ ሚኖር። ራስን ስታሳምን ያን ነገር ማድረግ ትችላለህ። ራስን ካሳመንክ ማ ነው፣ ነገር ግን እኔ አልችልም እንዴት አድርጌ ነው ሀብታም ሆኖ? እኔ የደሃ ልጅ ነኝ። ሀብታም እንኳን ዘመድ የለኝም ብለህ የምታለቃቀስ ከሆነ በቃ ራስን እያሳመንክና ሀብታም ማትሆንበት መንገድ እየፈለግክ ስለምትሄድ የበለጠ በደህንነት ውስጥ እንድትኖር ትሆናለህ ማለት ነው። ስለዚህ ምን ጊዜም በቃ በህይወታችሁ ውስጥ የሚመጣውን ነገር አትቀበሉ። በቃ በቃ መከራ ያለበትን ነገር መቀበል የለባችሁም። እንቢ ማለት፣ አሻፈረኝ ማለት አለባችሁ። በቃ እኔ ይሄን ህይወት አልኖረውም። በቃ እኔ የምኖረው በቃ የተተረፈረፈ ህይወት ነው። እኔ የምኖረው ስኬታማ ህይወት ነው። ያለበለዛ እንደዚህ አይነት ህይወትማ አልኖርም። በቃ የሚከፈለው ይከፈል። በቃ እኔ ስኬታማ መሆን አለብኝ የሚል እምነት ይዛችሁ መንቀሳቀስ ይኖርባችኋል። በዚህ ሆኔ ስትሄዱ በቃ ስኬታማ ትሆናላችሁ ማንም እንደ ብዙ በቃ ጥናት ማድረግ ትችላለ። ብዙ ሰው ኢትዮጵያ ውስጥ ሚሊዮነር ሚሊየነር ቢሊየነር የሚሆነው የድሀ ልጅ ነው። በቃ ምንም ከሀብታም ቤተሰብ ተወልዶ አይደለም። በቃ አብዛኛው በቃ ከድሀ ከምንም ተነስቶ ነው ስኬታማ የሆነው። ስለዚያ እነሱ ከቻሉ አንተ ትችላለ። ስለዚህ በቃ ስኬታማ ለመሆን ተንቀሳቀስ፣ ስኬታማ ለመሆን ስራ። እናም ስኬታማ ሆነ፣ ከራስ አልፈ፣ ለቤተሰቦች ለናት፣ ለአባት፣ ለሀገርህ የምትተርፍ ሰው ሁን። በዓላማ በእቅድ ተንቀሳቀስ። ይመቻችሁ። ቪዲዮውን ሰብስክራይብ ላይክ አድርጉት። ይቀጣይ በአስተማሪ ቪዲዮ እንገናኝ። ቻው።